ህይወት ልጅ በስተመጨረሻ ተገኘ ዊ ደስታ ተመለሰ። በሳቅ ፍንድቅ ድቅድቅድቅድቅ አለች። እውነት ለመናገር ዳዊት፣ እኔ በጣም ነው ያስደሰተኝ ዛሬ ሁሉንም ነገር አውቆባቸዋል። እንግዲህ የሳሚንም ሴራና በቅርቡ ያውቃል ብዬ ተስፋ አደርጋለሁ ማለት ነው። በእርግጥ ሳሚ ያን ያህል የሚያስከፋ ነገር አላደረገም ግን እሩት ሳይቀር የእውነት ወንድሜ ደርሶበታል ማለት ነው ብላ በጣም በግጋለች። ሳሮን ደግሞ በድንጋጤ እራሷን ሳተች ማለት ይከብዳል። በጣም ደንግጣለች። አፏን እጆቿን አፏ ላይ ያፍና። ልክ ልጅቷን ይዞ ሲመጣ በጣም ነው የፈራችው የደነገጠችው። ዳዊት ሰርፕራይዝ ነው ያደረጋቸው። እውነት ለመናገር እየተከታተሉኝ አሉ ሰዎች ከኋላ፣ ስለዚህ በር ከፍታችሁ ጠብቁኝ ብሎ ሁሉም ዱላ ዱላቸውን ይዘው አረ በቃ እናንተ ቤት ግቡ፣ እኔማ መሄድ አለብኝ። ይሄ ሰፈር እኮ በጣም አደገኛ ሰፈር ነው፣ ማን ማን ጥላት እንደሆነ እንኳ የማይታወቅበት ሰፈር ብለው ውጥት ከማለታቸው እሱ ግን ልጅቱን አቅፎ ይዞ መጣ። በጣም ደስ ይላል፣ ጀግና ነው። እኔ ዝም ብዬ ስገምተው ግን እውነት ዳዊት ሂዊ እህቱ መሆኗን ሳያውቅ አይቀርም መሰለኝ። ብቻ ግን አላውቅም። ብቻ አሁን ላይ የሂዊ ደስታ ስለተመለሰ ደስ ብሎኛል። ሚስኪን እንጉድ እኮ ነው። እኔ ምንም ቢሆን በእኔ እንድትጣሉ አልፈልግም። ምክንያቱም ሳሮን እኮ ድሮ መልካምና ጥሩ ልጅ ነበረች፣ አሁን ነው እንጂ አንቺ ሴትዮ አብደሻል ልበት። የእሷ ጥሩነት ቆይ ምኑ ላይ ነው? ነገርኩሽኮ ሽኮ የኔንና የሳሚን ከሰማች በኋላ ነው እንጂ እንደዚህ መጥፎ የሆነችው። ይቅርታዋን ታላገኝ ከዚህ ቤት በፍጹም አልሄድም ብላ ከእሩት ጋር ተጣላች። አንቺ እንኳ ለነገሩ አብደሻል አልፈርድብሽም። ምክንያቱም እሩት ጋር ተቀምጠሽ ምን ጤነኛ ነች ብላ መለሰችላት። አይ ታውቂያለሽ ስንት የኔ ከሞት እንዳስመለጥኩሽ አውቃለሁ፣ ሩትዬ በጣም ብዙ ጊዜ ለእኔ ብላችሁ የዚህ ቤተሰብ ውለታ መቼ እንደምረሳው አላውቅም። ብዙ ነገር ከፍላችሁልኛል። ግን ደግሞ ግን ደግሞ ምን ብቻ እኔ ከዚህ ቤት ይቅርታ ሳላገኝ በፍጹም አልሄድም። ነገ በቃ እንደዛ ነው። ባት ደክሚ ይሻልሻል። ሌላ የምጨምረው ነገር ከሌለ ልሂድ አለች። ከዛ ሩት ደግሞ በቃሽ ሁሉንም ነገር ተናገርሽ እኮ በቃ አሁን ሂጂልኝ፣ ይበቃኛል ለዛሬው ምክርሽ ይበቃኛል ብላ እሺ ብላ ህይወት ገባች ወደ ክላሷ። እች ልጅማ ወደ አብዳለች እውነት ጤነኛ ነች እንዴ? እንዴት ሰው በዚህ ልጅ ልክ ጅል ሊሆን ይችላል? ሳሮን እኮ ቦታ ካገኘች እሷን ከመግደል ወደኋላ አትልም። ወይ ጉድ እያለች መገረም ጀመረች። ብቻ ግን ሁሉንም ነገር ለመናገር አስበው ነበረ ሚኪና ሩት። ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴ ናቸው ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ ከልባ አመሰግናለሁ። እጅጉን አድርጌ አመሰግናለሁ። ቪዲዮን እስከ መጨረሻው ድረስ አዳምጣችሁ ሀሳብ አስተያየታችሁን ኮሜንት ላይ ዱብ ዱብ አድርጉልኝ። የህይወት መንገድ እንደቀጠለ ይገኛል። የዛሬው አስደሳችም ደግሞ ለሳሮን ደግሞ የቁም ስቃይ የሚሆንባት ነው። እንግዲህ ከዚህ በኋላ ሳሮን በጣም ተጠርጣሪ ይሆናለች። ዳዊት ሳይቆር አቋል እንደውም ሳሜን እኔም ምልክ ሳሜን ቆይ ግን ያ የስራ ባልደረባዋ የሞተ ጊዜ ምን አይነት ለውጥ አይተሃል? ምን አይነት የተለየ ነገር አይተሃል ሳሮን ላይ ብሎ ሲጠይቀው፣ አይ እውነት ለመናገር የመረበሽ የመጨነቅ እንዲሁም ደግሞ እንቅልፍ ላለመውሰድ ስትሞክር ነበረ በዛን ሰሞን ግን ደግሞ አንተ ለምን ጠየከኝ? ብሎ ሲጠይቀው፣ አይ ለምንም አይደል ብቻ ግን እንዲሁ ነው አለው። አይ እንዲሁ ከሆነ እሺ። ግን ብቻ ተው ይኸውልህ፣ ሳሮን አሁን ላይ በጣም መጥፎ ነገሮችን እያደረገች ነው እሱን ደግሞ የግድ በቅርቡ ማጋለጥ አለብን። ለዛ ደግሞ አንተ ከጎኗ ሆነህ ልትረዳና የሆነ ነገር መረጃ ልትሰበስብ ይገባል ብሎ ሲለው፣ ምን? አዎ እንደዛ ብታረግ የተሻለ ነው። እሱ አሁን እኔን አትፈልገኝም አለው። እንግዲህ ባል አይደለህ የግድ ትፈልግሃለች ብሎ ዳዊት ዝም ብሎ ወጣ። ዳዊት እንግዲህ እናቱ ጋር ደውሎ እማዬ አሁን ይውልሽ ልጅቷ ተሰርቃ ነው አንቺ በር ላይ የተጣለችው። ምን አዎ። ስለዚህ አሁን የሆነ ቀይ ጠባቂ ልኬልሻለሁ፣ እሱን ልጅ አስገቢው። ምን አው። አስገቢውና ብቻ አሳቻ ቦታ አግኝቼ እሱ ያመጣታል፣ እና ከእናቷ ደብልቃታለሁ እያለ ዳዊት ማውራት ጀመረ። በጣም ያሳዝናል፣ በጣምም ደስ ይላል። ከዛም በኋላ እሺ እንግዲህ ሚኪና እሩት በቃ ዛሬ ሁሉም ነገር ይፋ ይወጣል። ታውቃለህ፣ ግን እኔ እውነት ዳዊትን በጣም መልካም ልጅ ነው። ግን ደግሞ እንደዚህ ስናገር እንዳይጠላኝ ብዬ ፈራሁት፣ ምብላ ስትል ሚኪ እንዴ፣ እናታ ደምን ታደርጊያለሽ? መቼም ይሻላል፣ እህትና ወንድም ከሚፋቀር እኮ ሁሉንም ነገር መናገር ነው። ደግሞ ዳዊት ስለ ሁሉም ነገር እና ደግሞ ስለ ሳሩን ክፋት ስለሚያውቅ ጠቅላላ እንኳ ባያውቅም የግድ መናገር ጥሩ ነገር ነው ብሎ አላትና እሺ ብለው። ታውቂያለሽ እኔን ራሱ ሰው አያደርገኝም። ግን ያጎቴን የግድ ያንን የአስከሬን ምርመራውን ወረቀት ሊሰጠኝ ይገባል ብሎ እያወራት ነበር። እሷም ደግሞ ታውቃለህ እኔ ግን አሁን ላይ ግራ የገባኝ ነገር እነዛን ህፃናቶች የት እንዳደረሰቻቸው ባለማወቄ በጣም ታናድጃለሁ። ማለት ማለትማ በቃ እነዛን ህፃናቶች አግኝቼ ነበረ አሳልፌ የመስጠት የምፈልገው ህይወትንም ደግሞ እህታቸው እንደሆነች መናገር የምፈልገው ያን ጊዜ ነበር። አሁን እኮ በቃ አይዞሽ፣ ሁሉም ነገር ይስተካከላል፣ እነዛ ህፃናቶችም ይገኛሉ። እኔም ደግሞ ያጎቴ እንደበቃልለት አለሁ እሷም እስር ቤት ትገባለች ብሎ ሲላት፣ ከዛ ሳሚ መጣ። ሳሚ መጣና እና ይሄን መነጋገር አለብን ብሎ ሲል እሺ ቆይ ደግሞ ምን ሆነህ ነው አንተ ብለው ውጭ ላይ ወጣች። ታውቂያለሽ ወይ ዛሬ እኮ ጉድ ፈልቷል። ምን? ዳዊት ስለ ሁሉም ነገር አውቋል። ማለት ስለምን ሁሉም ነገር? ዳዊት እንግዲህ የህይወት ልጅ ተሰርቃ እናቶ ቤት እንደሄደች እንዲሁም ደግሞ የህይወትን፣ የሳሮንን ሁሉንም ነገር ተንኮሏን፣ ክፋቷን በቃ ምን ልበልሽ ሁሉንም ነገር አውቋል። ምን እና እኔንስ እህቱ እንዳትሆን ያውቃል። አይ እሱን እንኳ አላቅም። ያው ምን ይሄን ካወቀ በቅርቡ አንቺና እኔም ጉዳችን ይፈላል። እኔ ታውቂያለሽ ይሄን አወቀ ቀን እሱ ይገለኛል። እኔስ ብትል ብቻ አላቅም። እና አሁን ወደ ትምህርት ነው። አንተ ቆይ ለራሱ ነው እንደ ሁሌ የምታስበው፣ አለች እናት። አደለም፣ አልሰብ እንግዲህ የምቀበረበትን ጉድጓድ ልቆፍር ነው የሚሄደው፣ አለ ሳሚ። አለ ሳሚ እንደው ምን ይሻለል? ሁ እንደው በፍርሃት እንደተንበጀበች፣ ከዛም በኋላ አልተመለሰችና ለሁሉም ነገረችው። ከዛ ምንድን ነው ብቻ፣ ግን ተው ሚኪ፣ ምን ተፈጠራት ሁሉንም ነገር ዴቫ ዳዊ ታውቋል። ማለት ማለት ማ የሕይወት ልጅ ማዘርጋ እንደሆነች ተሰርቃ በቃ ሁሉንም ነገር በጣም ደነገጡ። ይወቃ በቃ አይዞሽ፣ እኔም ደግሞ ታውቃለህ፣ እኔ ማናለኝ እንዴ ናንቺ፣ እኔ አለሁሽ ብሎ እቅፍ አደረጋት። ከዛ እንደ አጋጣሚ ሳሮን መጣች። ሳሩን ደግሞ እሺ፣ አንቺ ትንሽዬዋ የት ሄደሽ ነው እንዴ? የትስ ብሄድ። ቆይ፣ አንቺ ልጅ ግን አቁሚ ስልሽ በቃ ላቁም አልሽ አይደል? አለች። እኔ ምን አደረኩ? አንቺ እኮ ነሽ ክፋትና ተንኮል አዝለሽ የምትዞሪ ትሰሚኛለሽ። ቆይ እናንተ ማናችሁና ነው ለሂወት የምታግዙት? ለህይወት የምታግዙት ሩት አለቻት። ታውቂያለች ህይወት እኮ በጣም መልካም እና ጥሩ ልጅ ነች። ለዛም ነው ደግሞ ሁሉም የሚወዳት። ቆይ ባሌ ላይ ባሌ እና እሷ ነች የማገጡብኝ፣ የተማገጠብኝ እኔ ላይ። ቆይ ምን ፈልገሽ ነው? ትሰምኛለሽ? እሱን እኮ ሳሚያ አምኗል አይደል? እኔ ስህተተኛ ነኝ እኔ ነኝ ያደረኩት ብሎ አምኗል። ከዚህ ሌላ ምን ትፈልጊያለሽ? አንቺ ደግሞም ይቅርታ ጠይቀሽ ነበር አልቀፈላልሽ እንጂ። ትሰምኛለሽ? እኔ እህቴ ስለሆንሽ የምምርሽ መስሎች ከሆነ ተሳስተሻል። ነገር ግን ህይወትን ህይወት ጋር የሆነ ሰው በሙሉ እንደማጠፋቸው አትጠራጠሪ። ይሄ ማለት በቃ ይፋውን እየተናዘሽ ነው ማለት ነው በቁምሽ። እንደዛ ነገር ነው። አርፈሽ ብትቀመጭ ይሻልሻል። አይ፣ ይኸውልሽ እኔ እንግዲህ ተፈጥሮዬ መጥፎ ነገር ሳይ አጋልጭ ለኛ ይለኛል። ምንም ማድረግ አልችልም። እና እንማከራለን በቃ ዛ ለማንኛውም አሁን መግባት አለብኝ ብላ ግብት ስትል በጣም በጣም ተናደደችባት በሌላ በኩል ዳዊት ሶፋው ላይ ቁጭ ብሎ ህዌ መጣች እንደ ህዌ ደግሞ ዛሬ ምን ሆነች ነው ፊትሽ እኮ በጣም ተቀይሯል ብሎ ሲላት አዎ ዛሬም እኮ እሩት እና ሳሮን በእኔ ምክንያት ትጣሉ ወይ ታያቸው በቃ እነሱ እንደዚህ ጭቅጭቅ ናቸው ቆይ እኔ አላውቅም ለምንድን ነው የዝ ቤተሰብ ግን በእኔ ምክንያት የሚበጠበጠው? ታውቃለህ፣ ህሩት እኔ ከዝ ቤት እንደወጣ ትፈልጋለች ብላ ስትል እሷ እኮ ላንች አስባ ነው እንጂ ለሌላ ለምንም አይደል። አውቃለሁ የለን ያስባ መሆኑን፣ ነገር ግን እኔ ደግሞ የሳሮንን ይቅርታ ሳላገኝ ከዚ ቤት መሄድ አልፈልግም። እሷ እኮ ድሮ ጥሩ ልጅ ነበረች ታውቃለህ። አይ፣ ህይወት፣ እማታቂው ብዙ ነገር አለ ስለዚህ እንደው ተከርነው ይብሰል እንብሎ ሲላት፣ ቆይ ምንድን ነው ማላቀው ነገር ንገረኛ እንዳውቀው። አይ ሁሉም ነገር በቅርቡ ይጋለጣል። ለማንኛውም አንቺ እሩት ትክክል ናት። እሩትን አትናደጅባት። ሳሮን ደግሞ አንቺ እንደምትጠብቂያት ጥሩና መልካም ልጅ አይደለችም። እሱን በቅርቡ እንደርስበታለን። ይህን ሰሞን ችላ እንዳልኩሽ አውቃለሁኝ ብሎ ሲላት ይኸውልህ ይኸውልህ አንተም እኮ ምግብ እየበላህ አይደለም ስልክ ይደወልልሃል ትወጣለህ አትበቃህ እረፍት የለህም አታስቢ ሁሉንም ነገር በቅርቡ አስተካክዬ እንደ ድሮ ሆናለሁ ደግሞ ዛሬ እከስሻለሁኝ ብሎ እንዴት ደስ ይለኛል ብላ ልብስ ለባብሳ እጇን ይዟት ሄደ ከዛ ሳሮን በር ላይ ተገኘች ቆይ እናንተ የት ነችሁ ነይ ጫማዬን ጥረጊ ትሰሚኛለሽ ፈደሽ ራስሽ ጥረጊ። ከዚህ በኋላ ሂዊ የኔ ፍቅረኛ ከሆነች በኋላ ያንቺ ሰራተኛ አይደለችም። ማለት ምን አዎ እንግዲህ ቻዩ ከዚህ በኋላ ለይናም ብለሽ ከዛ ሂዊ ደግሞ በቅ ሂጄ ልጥረግላት ትሰምኛለሽ፣ ሂዊ ከኔ ጋር ነው ምትጆ ብሎ አስፈራርቶ ይዟት ሄደ። እሷም ደግሞ ህሩት መጮ ጀመረች። ይቺ ክፉ ይቻረመኒ ቆይ አለቅሽም። ሁሉንም ሰው እንደወሰድሽብኝ እኔ ደግሞ ህይወትሽን ነው ማሳጣሁ፣ እያለች በጣም እየተናደደች በጣም እየጮች፣ ብቻ ምን ልበላችሁ፣ ዳዊትና ሂዊ ሄደው እንግዲህ በደንብ ፏፍሽ ብለው ተመለሱ። በቀጣይ ምን እንጠብቅ? ትገላት ሆን ሂ